ዶክተሩን ሳታቅ ራስን አሳልፈ ሰጥሃል። የሹፌሩን ችሎታ ሳታቅ አምነ ተሳፍራሃል ተሳፍረ ሄደሃል። የፈጠረን አምላክ ለሱ በሱ ለማመን ለምን ትፈራለ? ብላ ነው እንግዲህ ቅምጥል ስቶሪ ያደረገችው ማለት ነው። አሁን ነው ስቶሪ አድርጋ ያየዋት። በመጀመሪያ ቤተሰብ እንዴት ናቸው? እኔ እግዚአብሔር ይመስገን በጣም በጣም ደህና ነኝ። ያው እየጠፋ ያለው ትንሽ ቢዚ ስለሆንኩኝ ነው። በስራ መሀሉ ናችሁ የሆነ ምናልባት የሆነ ተደብቅ የሆነ ቦታ ምናምን ላወራ እችላለሁ፣ ግን ሀሳባቸው ሰብሰብ ባደርጋቸው ደግሞ መናገር የምፈልገውን ነገር አይደለም ተናግሬ የሚሄደው ማለት ነው። በመጣ ሶስት ደቂቃ ሁለት ደቂቃ ነው ልሰራ የምችለው ማለት ነው። ብቻ ግን እኔ በጣም ደህና ነኝ። ቤተሰብ እንዴት ነበር? በዓሉ አሪፍ ነበር? አይዞን በርቱልኝ። እንግዲህ በጣም ብዙ ነገሮች እያየው ነው። መጀመሪያ ያው ትናንት የተለቀቀውን ቪዲዮ አይታችኋል። እጅግ በጣም ደስ የሚል ፍቅር የሆነ ቪዲዮ ነበረ። እንግዲህ ቅምጥሌም ቡራም ጋሽዬንም እንዲሁም ሙሽዬንም አግኝተዋል ማለት ነው። ለሁለታቸውም ጊፍት ስጦታ ሰጥጠዋል። እጅግ በጣም ነው ደስ የሚለው። ሙሽየም ሲመርቃቸው የነበረው ምርቃት፣ ጋሽየም ሲመርቃቸው የነበረው ብቻ ሲሰጧቸው የነበረው ፍቅር እጅግ በጣም የሚያስቀና ነው። ጋሽየም እንግዲህ እናንተ የደስታ የምንጮች ናችሁ፣ እናንተ በቃ ብዙ ነገር ናችሁና እግዚአብሔር ጠብቃችሁ ያላቸው ነበር። ሙሽየም እንግዲህ ብዙ የት ወጡ የት ገቡ የሚላችሁን ምቀኛን፣ ሸረጠኛን ፈጣሪ ያዝላችሁ፣ ከፍ በሉልኝ፣ የደጉልኝ ተብለዋል። የሚገርማችሁ ትናንት ቲክቶክ ላይ ፖስት ያደረኩት ቪዲዮ ነበርና ያምና ማለት ነው መጡልኝ፣ ከዛ በቃ ቀምታቸው እየዘፈኑ ነበር ቅምጥሌ ብለው ቡራ እየዘፈን ነበር ቡራም ለቅምጥሌ ሰዎች ሲጋቡ የሚዘፍሩ ዘፈን ነው እያለ እየዘፈነ ነበር። እና ምን ልበላችሁ እጅግ በጣም ደስ የሚል ጊዜ ነበር ቤተሰብ በትናንቱ ቪዲዮ በተለቀቀው ወይ ደግሞ ከትናንት በፊትም ትናንት ነግራችኋለሁ። በበዓሉ ምንም ነገር ማለት አልፈልግም ብያችኋለሁ። ልበል ብልም ትናንት ቢዚ ነበርኩም ቤተሰብ። እኔ የስራ መስራት ኖርማል ነው። በጣም ነው ሞዶ ግን ያው አይደብረኝም ስራ ስሰራ ቢደክመኝም ምናምን። አንደኛ ቤተሰብ ስራ ስትሰሩ ጥሩ ነው፣ ለራሳቸውም ልክ እንደ ስፖርት ነው። ጊዜ ሄድላችኋል ምናምን ያንስላችሁ። ግን በጣም ከባባድ ስራ ወይ ደግሞ ከአቅማችሁ በላይ አትስሩ። ጥንቅር ብሎ ይቅር ማለት ነው። ሶ ወደ አንዳንድ ሰዎች ስገባ በመጀመሪያ አይምሮ የተሰጠን ጭንቅላት የተሰጠን ፈጣሪ የሰጠን አይምሮ ምንድን ነው እንድናስብበትና መልካም ነገር እንድናደርግበት እንጂ ይኸውላችሁ ለመጸዳዳት ሌላ ቦታ አለን አይደል? ሌላ ቦታ አለን። የሆነ ነገር ለመንካት ሁሉ ነገር እኮ እየተሰጠን ባይዘው። አንድ ነገር ልንገራችሁ፣ ለምታደርጉት ነገር ኬሪ ናችሁ። ኬሪ ንሯችሁ ማለት በቃ፣ ዝም ብላችሁ ኬርለስ ናችሁ፣ ምንም ነገር አታድርጉ። ለምሳሌ ምግብ ብበሉ ምግብ ብበላውን እኔ ብቻዬን ብበላ፣ ያ ምግብ በልቼው ወይ ጤናኛ ሆናለሁ ወይ ደግሞ ያመኛል። ለብቻዬ ነው የምጎዳው። ከአለባበስ ጀምሮ ማለት ነው። መጥፎ ልብስ ስንለብስ ሌሎቹን ሁሉ እንጎዳለን። ለምሳሌ ምንድን ነው የሚባለው፣ ይሄ ጽዳትን መጠበቅ ራሱ ለእኛ ብቻ ሳይሆን ለሌላም ሰዎች ነው። ቆሻሻ ሁኜ ከወጣሁ እስከ ቆሻሻ ከወጣው ለምሳሌ ታክሲ ውስጥ የተሳፈሩ ሰዎች ሁሉ በእኔ ጠረን ይታመማሉ ማለት ነው። እግዚአብሔርም በደንብ አድርጋችሁ እንድታዳምጡ ይፈልጋሉ። እኔ በቃ ኧረ ኖርማል የራሱ ጉዳይ ምናምን ብዬ ዝም ብዬ በቃ እንደሆነ ምናምን ሁኜ በወጣ እዛ ሰዎች አብረውኝ የተቀመጡ ሰዎች ምን ያክል እንደሚታመሙ አስቡት። አጋጥሟችሁ የሚያውቅ ከሆኑ ታክሲ ውስጥ ያሉ ሰዎች ሁሉ በቃ ራሳቸው ነው የሚዞረው በእኔ ጠረን ማለት ነው ገባችሁ ቢያንስ ለምለብሰው ለማደርገው ለእኔ ሰውነት ራሱ ኬርለስ ሊሰጠኝ ይችላል ለእኔ ብቻ ብዬ ሳይሆን በአጠገቤ ላሉ ሰዎች አብሬያቸው ለምውለው ሰዎች መንገድ ላይም ሳልፍ ሳልፍ አብረኝ እዛ ወደዚህ ለሚያልፉ ሰዎች ራሱ ጥንቃቄ ማድረግ አለብን ሰዎች መበከል የለብንም ገባችሁ አይደለም። በጣም ብዙ ቦታ ላጋጥሟችሁ ከሆነ የጫማ ሽታ የሰዎች የሆነ ስለዚህ መግባት ባልፈልግም ግን እየነገርኳችሁ ነው ያ ሰው ለራሱ ብቻ አይደለም የሆነ ጽዳቱን ጠበቀም አልጠበቀም እና አልኳችሁን። አሁን ጽድት ስወጣ አጠገቢያ አብሮ የሚቀመጡ ሰዎችም ጸዳ ብሎ ይቀመጣሉ። ማለት ምንም ነገር የሚሸታቸው ነገር የለም፣ ምን የለም። ገባችሁ። የምበላው ነገር ግን አልኳችሁ እበላለሁ። ሆዴን ካመመኝ አመመኝ ራሴንም ካመመኝ አመመኝ። ራሴን ብቻ ነው የምበክለው። የምንናገረው ንግግር ደግሞ የምንናገራቸው ቃላቶች ደግሞ እኔ የምናገረው ነገር ጥንቃቄ ማድረግ አለብኝ። እዚ ጋ የሚሰሙ ሰዎች አሉ። አንድ ሰው ሚስማኝ፣ ሁለት ሰው ሚስማኝ፣ ሶስት ሰው ሚስማኝ፣ እነዛ ሰዎች ችግር የለውም። አሁን እኔ ስሳደብ ሚሰሙኝ፣ እሷ ካፏ ስትሳደብ የወጣት ቃል ምን ሆነች? እሷ ለሌላ ሰው እንኳን ሲነግሩ ለምሳሌ አሁን እኔ ብዙ ስድቦች ሰማሁ ትናንት ቲክቶክ ላይ ተገትራችሁ ስትሳደቡ የነበረው ያን ስድብ አምጥቼ እዚ ጋ ብናገረው ምንድን ነው የሚሆነው? እናንተ አሁን እየተናገራችሁ ነው የሰማሁት አደል? ሶ እሷ ስትሳደብ ቀላል ነው። እሷ ምን ሆነች? ያን ቃላቱን አውጥታ ስለተናገረች እኔም አሁን እዚህጋ መጥቼ እንዲንዲንዲ ኮ ነው ብላ የተሳደበችው ብዬብናገር ብናገር እኔም ደግሞ ልክ እንደ አንቺ አብረሽ ወረድኩ ማለት ነው። ለምን ለአንቺ አንቺ የተናገርሹ ቃል አንቺ ስትናገር እኔ ከብዶኝ፣ እግዚአብሔርን ስትሳደቡና ስትናገሩ በጣም ነው የምትከብዱት። በጣም ማለት ነው። እንደናንተ እኩል የወረደ ሰው ካለ ደስታው ሊሆን ይችላል። ገባችሁ? በጣም ነው የሚዘገንነው በጣም ነው የሚያስጠላው። እኛ ትልልቅ ሰዎች ነን፣ ምንሰማውን ማንሰማውን ነገር ወይ ደግሞ ወደ አይምሯችን የምናስገባውን ና ከአይምሯችን የምናስወግደውን ነገር እናቃል። ገባሽ? አንቺ ስትናገር ይ ዳቦ በቀደደው አፍሽ የምትቀደጅውን ቅድ አፍሽን ማለት ነው። በጣም ብዙ ሕጻናቶች አሉ ቲክታክ ተጠቃሚ ያሉ ዩቱበር አሉ በጣም ብዙ ከምላችሁ በላይ እነሱ ልጆች ምንድን ነው ከእናንተ የሚወስዱት ምንድን ነው የሚማሩት? እኔ ግን የእናንተ እናት ውይ ያልታደለች መቤቴ ምን አይነት አስተዳደግ እያደጋችሁት ግን ለነገሩ እኮ ቤተሰቦቻችሁ ነው የሚያሳዩ። ባይዘወይ የሰው ልጅ ያደገበትን ቤተሰብና ያደገበትን ማህበረሰብ ይመስላል ይባላል። ገባችሁ? ምን ያክል ምን አይነት ቤተሰብ እንደወጣችሁ፣ ምን አይነት ሰፈር እንዳደጋችሁ እናንተ ታውቃላችሁ? በጣም ወራዳ የወረዳችሁ ሰዎች ናቸው። ባለጌ! እንደዚህ ለሴት ልጅ የሚገባ ስድብ አይደለም የምትሳደቡት ማለት ነው። በነገራችሁ ላይ የሆነ ጅኒ የተሰቀለባችሁ የሆነ ጅኒ ጅኒ የሆናችሁ ሰዎች አላችሁ ጅኒን ራሱ ትበልጡታላችሁ። እሱ አይ እኔ አልፈልግም እያላችሁ እናንተ አስገድዳችሁም ታሰሩት የሚመስለኝ ሳይጣንን ማለት ነው። እንደ ሳይጣን እኮ ካይነኩት አይነካም ባይዘ ወይ ካልነኩት አይነካም። የሆነ ማድረግ የሌለብን ነገሮች አሉ። እነዛን ነገሮች ስናደርግ ነው የሚይዘን። ገባችሁ አባቴ ምን ቀትር ሰአይ ላይ በፀሐይ ሲሆን እንትን እንዳትቀቡ፣ ሽቶ ተቀብታችሁ እንዳትወጡ። እንደዚህ አይነት ነገሮች በጣም ብዙ ነገር እንትን ይላል። ገባችሁ? ምሽት ላይ የሆነ ነገር እንደዚህ አታደርጉ፣ በብዙ ነገሮች። ይህ አሁን ሰይጣን ሊገባበት የሚችለው በጣም ብዙ። ስለዛ ማብራራት ባልፈልግም ግን ብዙ መንገዶች አሉ። እናንተ ግን በምን መንገድ እንደምትገቡ አላውቅም። እባካችሁ ራሳችሁን ቆጥቡ፣ ራሳችሁን ያዙ፣ ሰዎችን አትበክሉ። ብክልክልክልክል አድርጋችሁ በእናንተ ልክ ተነስቶ የሆነ ነገር ሲያደርጉ ሆነ። እኔ ግን ግርም የሚላይ ነገር አለ ቆይ ያንን የሆነ ቀል ልናገረው እችላለሁ። ዝም ብላችሁ የሆናችሁ በጣም መቤቴን በጣም መሰቀጥጡ ወይኔ ፈጣሪ፣ ወይ እኔ ሴት ነኝ፣ ወይ ለምን ሴት ሆንኩ ብላችሁ ብለን እንድንሳቀቅ የምታደርጉኝ አላችሁ። ገና ለገና የማዳም ዋይፋይ ነው ብለሽ ወጪ። ለነገሩ ዳታም እኮ እየተጠቀማችሁ እንደዚህ የምትሳደቡት ሰዎች አላችሁ። ባይዘ ወይ ዩቱብ የተፈጠረው ወይ ደግሞ ቲክታክ የትኛውም የትኛውም ፔጅ ለጥሩ ነገር ብታውሉት፣ ይጠቅማችኋል። ገንዘብ ትሰሩበታላችሁ፣ ሰዎችን ትተዋውቁታላችሁ። የሆነ የምትሰሩት ሱቅ ካለ ፋሽን ሾው ካላችሁ፣ ኤቭሪቲንግ ማስተዋወቅ ትችላላችሁ። ይሄ ለምሳሌ ሁን ዩቱብ ስላለ ዩቱብ ሰርቼ ብቻ አደለ በዩቱብ ገንዘብ ላገኝ የሚችለው ግን እያስተዋወኩ ያሉኝን ልብሶች ወይ ደግሞ እቃዎች የሚሸጥበት ከሆነ ገቢ እያገኙበት ነው ማለት ነው። ሰው ማስታወቂያ ያሰራል። ገንዘብ ከፍሎ ነው ማስታወቂያ። ስሰሩ ገንዘብ ተከፍሏቸው ነው የምትሰሩት አይደል እንጂ እናንተ ምንድን ናችሁ? ምን አገባችሁ? ቅምጥሌ የፈለገችውን ብትሆን የፈለገችውን ብታደርግ፣ ቡራ የፈለገውን ቢሆን የፈለገውን ቢያደርግ፣ ምን አገባችሁ? ምድረ እከክ እናንተ። ዋት ለወጡ ዋታስለውጡ ቅናታም ቅንቅና ሙላ ማለት ነው። ምንም አላደረገቻችሁም። ምንም እንቀን እንከን የሚወጣላት ልጅ ወይ ደግሞ እንከን የሚወጣለት ልጅ አይደለም። ገባችሁ? ግን እናንተ ትቀናላችሁ። ይህ ነው ቅናት እነዚህ ልጆች ትናንት የት ነበሩ? ዛሬ የደረሱ ነው ገባችሁ አይደለ? ትናንት የት እንደነበሩ ታውቃላችሁ። ዛሬ ደግሞ የት እንዳሉ ታውቃላችሁ። መጀመሪያ ለየ ብቻ ነበሩ፣ ከዛ ደግሞ አብረው ሆኑ። ቴኔንሽየ ልጆች ነበሩ፣ ዛሬ ትልቅ ሰዎች ሆኑ። በቃ በጣም ይዋደዳሉ፣ በጣም ይፋቀራሉ። እንደሚዋደዱ እንደሚፋቀሩ አወቃችሁ። ስለ ሰርግ ስለ ጋብቻ ምናምን እያወሩ መጡ፣ ተቃጠላችሁ፣ የደም ስራችሁ ተበጣጠሰ። ብጥስ ያድርጋችሁና ድሎች ማለት አይምሮ የተሰጣችሁ ልታስቡበት እና መልካም ነገር ልታደርጉበት መልካም ነገርም አታደርጉበት ገደል ግቡ፣ የእናንተ መልካምነት። መጥፎ ነገርም በራሳችሁ ለማድረግ ከቻላችሁ አድርጉ። ለምን ጥል ዋትሉም ራሳችሁን ችላችሁ፣ ለምንድን ሰው የምትበክሉት እንዴ? በዛ ላይ የሃይሚቶች ናቸው አይደሉም፣ የብሩኬቶች ናቸው አይደሉም። እናንተ ማንን ወክላችሁ እንደምታወራው አልገባኝም። እንዴ ደግሞ የማን ቤተሰቦች ናቸው የምትባሉ? እሱን አሁን ላይ ማውራት ባልችልም ግን የሆነ ቀን መጣላችኋለሁ ማለት ነው ወረኛውላ እናንተ የምትሳደቡትን ስድብ ማለት ነው፣ ማንም ሊሳደቡ ይችላል። ግን እንደናንተ መውረድ ስለማንፈልግ ነው። አንቺ የተናገርሽውን ቃል እኔ አፌ ያን ቃል አይናገረው ማለት አይደለም፣ ይናገረዋል። ግን አይምሮይ ላይ እማስበው ወይ ደግሞ ከአፎቼ የሚወጡ የሚወጣውን ቃላት መጠንቀቅ ስለምፈልግ ነው። ገባሽ? ስታስጠሉ ማለት ነው። እግዚአብሔርን፣ ምን አይነት ሰዎች ናችሁ? አያራሳል አንቺ ማን ነሽ? ምንድነው? እስኪ ስለ አንቺ ማንነት አውሪው ውጭ እና ልብ ካለሽ እስኪ የአንቺን ፎቶ ይዘሽ ውጭ ልብ ካለሽ ማለት ነው። የሁለቱ ፎቶች አለኝ ባይዘወይ የሁለቱ ፎቶ አለኝ። እንተዛ ምታደርጉ ማለት ጅላጅሎች፣ የእጃችሁን ይስጣችሁ። ይህንን ነገር በልጆቻችሁ አገኙት፣ በልጆቻችሁ አገኙት። ልጆቻችሁ ምንም ባያገባቸውም ግን እናንተ ያደረጋችሁት ነገር በልጆቻችሁ ደርሶ እንድታዩ ስለምፈልግ በልጆቻችሁ ደርሶ እንድታለቅሱ ስለምፈልግ፣ መድኃኒዓለም ያስለቅሳችሁ ክፉዎች፣ የሰው ክፉዎች። እንዴ እነዚህ ልጆች ከሶሻል ሚዲያ ቢጠፉ እናንተም ደም ታደረጉት። እነሱ ሶሻል ሚዲያ ላይ ቢጠፉ የሃይሚን፣ የብሩኬን እንትን ትሰሩበታላችሁ። ዩቱብ ቪዲዮ፣ ወይ ቲክቶክ። አንድ ነገር ከተናገሩ ይህን ተናገሩ፣ በዚህ በዚህ በዚህ ትቆነቁናላችሁ። የማዳም ቅመሞችን ብር በሉ እሰይ፣ እንኳን በሉ፣ አፈር ያብላሽና። አይተሻል፣ አይተሻል፣ ሲበሉ አይተሻል። እስከ ደረሰኙ እስከ እንትኑ ካለ ሻውሪ እንደውም የማዳም ቅመሞችን ብር የበላ ሰው አለ። ይዤበት እወጣለሁ። ነግሬ አለው መልስ ፍያለሁ አልመለስክም። ካልመለስክ እመቤቴን ይሄው ቪዲዮ ሰራለሁ። እስከ እንትኑ ማለ እስከ ደረሰኙ ይዤ እስከ ፎቶ ይዤ መጥቼ እዚህ ጋር ቪዲዮ ሰራለሁ። ጽፌላለሁ። መልስ መልስ። እኔ እንደማንም አይደለሁም። ከእውነት ጎን ነው የምቆመው። ለምን የእናቴ ልጅ አይሆንም? እስከ ሄደበት ይሄዳለሁ። ገባ? አንተ ማንም አይደለም። ማንም ሰው ዩቱበር ስለሆነ ቲክታከር ስለሆነ ወይም ፌመስ ስለሆነ ምናም አይዶን ኬር አባት ፎር ሀም። ማንም ስለ ማንም ነው ኬር የማይሰጥ የመ ቤቴን። እኔ የምፈራው ፈጣሪ ብቻ ነው። ከዛ ውጭ የሰው ልጅ አከብራለሁ ምናም፣ ከዛ ውጭ መፍራት ምናም ምናም በህይወት የማላቀው ነገር ነው። ገባች። ማንንም ሰው ግን የሰው ልጅ የተባለን በሙሉ ተፈጥሮ የተባለን በሙሉ አከብራለሁ። ከዛ ውጭ እኔ ዩቱበር ስለሆንኩ ቲክታከር ስለሆንኩ ፌመስ ስለሆንኩኝ ነው ብለ ከኛ ላይ ልትላላቅ የምትፈልግ ሰው ማለት ነው ላልጭ ነታሽ ማወርድ አንተ ባለበት ቦታ ላይ እኔ ይገኛሉ ሰፈርን አውቀዋለሁ። እመቤቴን እየፈለክበትን ቦታ ማለት ስራ ቦታ ምንም ሁሉ ነገር አጣርቼ እደርሻለሁ። እኔ ዝም ብዬ ደርሽ እዚህ ጋር አልበጠረቅ፣ ታውቃላችሁ። እኔ ዝም ብዬ ውሸት አላወራም። የሆነ ነገር እርግጠኛ የሆንኩበትን ነገር አልናገርም። ግን አውርቻለሁ፣ በስነ ስርዓት ልጅቷንም ያለችን ልኬላለሁ። ካልመለስ ምንም አታመጣም ብለ ከሆነ ምን እንደማመጣ እስከ ሰፈር ጎትተው ሲያወጡት ታውቀዋለ። ገባ ግን መልስ ገባ። ማንንም መውጨልጨል አትችሉም። ምናልባት አንዳንድ የዋህ ልጆች አሉ ከቤት የሆነ የቤት ልጆች በጣም የዋህነት አሸንፏቸው በጣም የዋህ የሆኑ በቃ የዋህነት ጥግ የምታዩባቸው ሰዎች አሉ። ግን ያ ማለት ደግሞ የዋህ ሰዎችን ስታዩ መጠቀሚያ አድርጋቸው የምታልፉባቸው የሚመስላችሁ ሰዎች ካላችሁ አይደለም። የሰው ልጅ የዋህ ሊሆን ይችላል ግን ጅል አይሆንም። ገባ። የሰው ልጅ ሰው ሊወድ ይችላል። ሰው መውደድ ማለት የዋህ መሆን ማለት ግን ጅልነት አይደለም። እንድታቁት የምፈልገው ነገር ወደድኳቸው አከበርኳቸው ስትባሉ ሰውን እንደ ጅል አትዩ። ጅልነት አደለም ሰው መውደድ፣ ሰው ማክበር ጅልነት አደለም። ጅልማ እናንተ ናችሁ። የወደዳችሁን ያከበራችሁን አታውቁ እንዴ? ሰው ሲያከብራችሁ እምት እናንተ ማናችሁ? ምንድ ናችሁ? ህዝብ ነው የሆነ ከፍታ ደረጃ የሚያደርሳችሁ። ህዝብ ደግሞ ይጥላል ማለት ነው እንዴ? አንዳንድ ሰዎች ፌመስ ስለሆናችሁ ምናም በቃ መሄጃ የጠፋባችሁ በቃ ልትናገሩ ምናምን የሆነ ነገር ስትጠየቁ ለመመለስ እንዲቅብረር የሚያደርጋችኋላችሁ ዋሪዩ ብራተር አንተ ማነህ? ጌታን እግዚአብሔርን እኔ ማለት ነው፣ እመብራህንን ነው የምላችሁ። ይኸውላችሁ ማንም ሰው ይሁን ማንም ሰው ማለት ነው፣ በህይወቴ በህይወቴ የሆነ መሽለጠጥ አልወድም፣ በህይወቴ አልወድም። የሆነ እከሌ እንደዚህ ስለሆነ እንደዚህ ምናምን ምንም ሁን ምንም ሁን ምንድን ነው ማነህ? አንተም ተፈጥሮ ነህ የፈጣሪ ስራ፣ ማንም የፈጣሪ ስራ ነው። ገባ ስለዚህ፣ ስርአትን ያዝ። ይህን ነገር ልናገር የቻልኩት እየተበጠረቅሽ ያለው ማለት ነው የማዳም ቅሞች ልጅ ምንድነው ይህ ብርበላሽ ሁን አሁን ያልሽ ቅምጥሌን ዘቅዝቀሻት የነበርሽ ሰው ማለት ነው አንቺ ራስሽ የተዘቀዘቅሽው እናቴ ትሙት ስታስጠይ ማለት ነው። ወረኛ ይህን አንቺ በቃ እንድንደቀናሽ ደቀናሽ በቃ ህይወትሽ ሁሉ ምስቅልቅልቅል ብሏል። በቃ አሁን አንቺ እዚህ ጋ ላይ ገብተሽ ኛኛኛ እባልሽ ቁጥር አንቺ ደግሞ ህይወትሽ እንዲህ እየዞረ እየተከረበተልሽ ነው። ገባሽ ብት ህይወትሽን አቅኝ እዚህ ላይ ላይቭ ላይ ገብተሽ ቅምጥ ላይ ዘቅዝቀሽ በምትሳደብበት ታይም ላይ አንብቢ። አይምሮሽ ውስጥ ምን ሊገባ ይችላል? በረፍት ታይምሽ አንብቢ። የሆነ ነገሮች፣ የሚደመጡ ነገሮች አሉ። ማንበብ እንኳን ባትፈልጊ በቃ እያነበቡ የሚያወሩ የሚናገሩ ልጆች አሉ። እነሱን ስሚ። ገባሽ አደለም? ማየት የምትችው ነገር ካለይ ራሽን ፍሬ አድርጊ። ስራሽን ስሪ፣ ጨርሽ። እዛ ባል በቃ ለምድ። አንቺ ነገር ምት ሌሊት ይተኛልሻል። እችን ወርቅ የሆነች ዘቅዝቀሻት። አንቺ ማልተዘቀዘች ገልጡ ምን ትመስላለች፣ ባካችሁ አንቺ ባልዘቀዘቅሽ እንኳን እሷ ሰርታ መበላ ነቨር የሆነች ልጅ በልጅነቷ ጀምሮ እየሰራች ያለች እስካሁን ድረስ የደረሰች በፈጣሪ ቸርነት ደግሞ የሰው መውደድ ነፍጥ ግድረስ የተሰጣት። ገባሽ? ተንኮል ስለሌለባት ክፉ ሰው ስላልሆነች መልካም ስለሆነች የሰው መውደዱ ፈጣሪ አብዝቶ ሰጣት። ለብሩክ የምንደዛው ምርጥ ሰዎች ናቸው። ገባሽ? ለዛ ነው ፈጣሪ ከሰው መውደድ ላይ ሰው መውደድ ከፍቅር ላይ ፍቅር የሰጣቸው። ገባችሁ አደለም? ጽብላችሁ እንዴ? ፈጣሪ ለምኝ፣ እባከይ ሰው ሞደር ስጠይ ብለሽ እስኪ ቀና ብለሽ ፈጣሪሽን እጆችሽን ዘርግታ አድርገሽ ለምኝ። 24 ሰዓት ላይቭ ቁጭ ብለሽ በየኮሜንቱ ቪዲዮ ኮሜንት ቅምጥልኝ ብለው ሲጽፉልሽ ኮሜንት አውጥተሽ ኛኛኛ ከምትይ ምን ትመስላለች ሰው መሰል፣ አውሪ አውሪ። በክርስቶስ እንደው ፈጣሪ ወይ ምቀኛውን ሸረኛውን ያዝላቸው። ከፍ ያለ ደረጃ ላይ ደርሰው ትልቅ ደረጃ ላይ ደርሰው ሰርጉ በቃ ልልል ተብሎ ተድሮ ተደግሰው ወልደው ከብደው ለማየት ያብቃን። አሚ ነገ ማሚ ስትባል ቅምጥሌ፣ አባቤ ዳዲ ሲባል ብሩኬ ለማየት ያብቃን። እናንተ ደግሞ ትቃጠላላችሁ ያኔ። ምናልባት ገመድ ገዝታችሁ ጥልው ልትሉ ትችላላችሁ። የገመድን ይችላሉ። የመጣው ይምጣ። እውነት ነው ብላችሁ ጠይቁኝ፣ ገዛላችኋለሁ። ጥልው ትላላችሁ። እኔ ምለው ህይወት የላችሁም? የምታወሩት ቤተሰብ የለም የሆነ ነገር የላችሁም? እኔ ምለው ወይ ደግሞ ስራ የለም? ስራ እኮ ቢዚ ነን። ስራ ስሩ፣ ጨርሱ። ስራ ከጨረሳችሁ በኋላ ቤተሰብ አውሩ፣ ምናምን። ብዙ ነገሮች አሉ። ጌታ ምስክር ነው የምላችሁ። በጣም ብዙ ነገሮች አሉ። መስራት የሚቻልበት ነገር፣ መለወጥ የምትችሉበት ነገር ቤታችሁ ናችሁ። በቃ ህይወታችሁን አፕ የምታደርሱበት ነገር ብዙ ነገር አለ። ግን እናንተ የተነሳን ሰው ለመጣል እነዚህ ልጆች አደጉ። እነዚህ ልጆች ነገ የተሻለ ደረጃ እናያቸዋለን። ከአሁኑ ወደ ታችን ጣላቸው ብትሉ አልሳካላቸዋለን። ቸሩ መድኃኒዓለም ከነሱ ጋር ነው፣ የምትወዳቸው እናታቸው፣ የሚወዳቸው አባታቸው፣ ገባችሁ? የእነሱ ጸሎትና ምርቃት አብሯቸው ነው። ጋሽ የትናንት አልሰማችሁትም? ብሩክ የምን እንዳሉ፣ ልጄ ይህችን ሰዓት ሳይ እንደ አንተ ነው ትዝ ምትለኝ። አያችሁ፣ የሰው ልጅ ጊፍት የሚሰጠው በፊትም ነግራችኋለሁ ስለ ጊፍት፣ ያን ጊፍት ባያችሁ ቁጥር ያን ሰው ነው የምታስታውሱት። ገባችሁ? ለዛውም ደግሞ ሰዓት ጋሽዬ በጣም ስለሚወደው ነው ብሩኬ ሰዓት የሰጠው። ለምን የሆነ እንዴት ነው ሰዓቱ በቆጠረ ቁጥር እኔም ከአንተ ሕይወት ዋጋ አለኝ አብሬህ ነው የሚሄደው እንደማለት ነው። ገባችሁ ለዛ በቃ እንዴት አድርጌ ልንገራችሁ? በጣም በቃ ጋሽዬ ሕይወቱ ጥጥ አድርጎ ነው ቅምጥሌን ውድድድድ የሚያደርጋት ብሩኬንም ውድድድ የሚያደርገው እሙሽዬም ደግሞ ውድድ የምታደርገው ብሩኬን እሙሽዬን ህይወቷን ሸጥ አድርጋ ነው። ትናንት ቅምጥሌ ስለ ሴቶች ሽማግሌ መላክ ጀምረዋል እኔ ልካለሁ ያለችው ቅኔ ነው። ቢገባችሁ ድንጋይ ራስ ስለሆናችሁ አይገባችሁም እንጂ ብዙ ሴቶች ብሩኬን እየለጣጠፋችሁ ከእናንተ ጋብራችሁ ለጥፋችሁ ቪዲዮ የምትሰሩ የረከሳችሁ ሴቶች ስላላችሁ ለዛ ነው። ብዙ ሴቶች እንደዛ ናቸው፣ ጊዜው ተለውጧል ያለችው ስለምታያችሁ እኮ ነው። ብሩኬ ደግሞ ኖ ሴት ልጅ እንደዛ አታደርግም አለ ማለት ትናንት። ቢገባችሁ በቅኔ ነካነካ አድርገዋቸዋል። ሙሽዬም ደግሞ አያ አያደርጉም አለች። አያደርግም እሙሽዬ፣ ቅምጥሌ እኮ ልላክሽ ሽምግልና ብላኛለች ሲላት ምንድን አለች? ኖ ኖ፣ ሴት ልጅ እንደዛ አታደርግም። ምን ያለች ገባችሁ። ግን ከዚህ በፊት እንደምላችሁ ሴት ልጅ ስታፈቅር የሆነ የሆነ ነገር አድርጋ እሱ ወደ እሷ እንዲያስባት ማድረግ መቻል እንጂ ብሩኬያውን ትናንት ምንድን አለው? ሂደሽ ቡና ታፋ ያለች ምና ምናምን ያላት ምንድን ነው በቃ በዳርዳርተው የሆነ እሷ አንቺን እንድትመርጥሽ አይነት ነገር ገባችሁ። ሽማግሌ እንድትልክ እንጂ አንቺ መላክ አትችም፣ እባካችሁ ባህላችን ጠብቆልኝ ብለዋል፣ ብሩኬ ማለት ነው እያላችሁ ዝም ብላችሁ ወይኔ ወይኔ ወይኔ፣ አቤቱ መድህን ያለም፣ አረ እባክህ እንደው ጊዜውን ቀይርልን። አረ እንደዚህ አይነት ሴቶችን ወይ ልብ ይግዙ፣ ወይ ደግሞ ውሰዳቸው ከአንተ ጋር አስቀምጣቸው። እውነቴን ነው። ምን አይነት ጉድ ነው? ምን ጉድ ናችሁ? ብሩኬን ስለምታፈቅሩት ነው እንደዚህ ምጥል እንደዚህ የምታደርጓት? ደግሞ አረ ወይኔ፣ ምን ልበል እኔ እኮ ግራ ገባኝ። ምን አረጓችሁ ምን አረጓችሁ? ምን አድርጊ ነው የምትሉ? እኔማ በቃ አሁን እመቤት ነው ብላችሁ በጣም እየወደድኳቸው እየወደድኳቸው ሄድኩና የሆነ ነገር ሲነኩ በቃ ደሜ ቅጥል። ደግሞ እንደዚህ ቪዲዮ ስሰራ ይሻለኛል፣ ሀሳቤን ስናገር። ቪዲዮ ከሳልሰራማ በጣም ደሜ ፍልት ነው የሚለው። በቃ እንዴ የሰው ልጅ እንዴት በዚህ ልክ ክፉ ይሆናል? እንደዚህ ክፉ ነን እንዴ ደግሞ እናንተ። ክፉ ነው ክፉ አለ ስል ደግሞ በጣም መልካም ደግሞ በቃ በጣም የሚወዷቸው ልክ እንደ እናት ልጅ ስፍስፍ ብለው የሚወዷቸው ደግሞ አሉ። ከኔ ጀምሮ ራሴን ሳየው፣ እንዴ እንደኔ እኮ የሚወዷቸው ሰዎች አሉ፣ ላሉ ከኔ በላይ የሚወዷቸው አሉ። ገባችሁ አይደል? ምን ጉድ ነው ምን ጉድ ናችሁ? እንደው ከየት ነው አምጥተው ፍትት አድርገው የለቀቁብን? እባካችሁ ልብ ግዙ፣ አደብ ግዙ። እባካችሁ በፈጠራችሁ፣ እንደው በልጆቻችሁ አምላክ፣ በባሎቻችሁ አምላክ፣ በምኗቻችሁ እህታችሁ ብትሆንስ ወንድማችሁ ቢሆን እስኪ ብላችሁ አስቡ። የእናትሽን ልጅ ወንድምሽን ዝቅዝቅ ቢያደርጉልሽ ደስ ይልሻል? እህትሽን ዝቅዝቅ ቢያደርጓት ደስ ይልሻል? ማንም አይወድም እህቱን ወንድሙ እንዲነኩበት። ስለዚህ ልክ እንዳንቺ እህት እንዳንቺ ወንድም እንደዛ የሚሰማቸው እህት ወንድም አላቸው፣ ራሳቸውም ይሰማቸዋል። ግን ምንም የሚፈጠር ነገር እናንተ ታወራላችሁ፣ እናንተ ዘቀዝቃላችሁ፣ እነሱ ደግሞ አብረው ከፍ ይላሉ ማለት ነው። ቸሩ መድኃኔ ዓለም አባት ያደራሃል። ትልቅ ደረጃ ላይ አድርሰህ አሳየኝ፣ እመቤቴን ሁሌ የምጸልይ እሱን ነው ፈጣሪ እነዚህ ልጆች ትልቅ ደረጃ ላደርሰ ከፍ አድርጋቸው፣ ትልቅ ማማ ላይ ሰቅላቸው ማየት ፈልጋለሁ። ገባችሁ? እንጂ የማዳም ቁሞቹን ብር የበላ ሆነ ምን የሆነ መያዝ የምትፈልጉት ሰው ካለ በጣም ብዙ አለ፣ በጣም ብዙ የሚበላቸው ማለት ነው። ሲቀጥል ደግሞ የማዳም ቁሞች እራሳቸውን ማወቁ ደነዝ ነው። እንዲሁን ይመስላችሁኛ። የምታወሩት ብታጡ እንዲህ ብላችሁ መጣችሁ፣ ደግሞ እንከፍ ልጅ ምናምን። አንቺ ሰባ ስምንት ልጅ አስወርደሻል መሰለኝ። የአስሬ ልጅ ልጅ ትላለች እንዴ አንቺ እኮ አንቺ ራሽ ራሽን ቻይ አንቺ ማለትኛ አይደለንም እኮ እንዴ ከምታስወርጂው ለጅ ማርዬ ምን ትመስላለች? እንዴ ሰው የሚያወረው የሚናገረው ቃላት ሁሉ የራሱን ነው። ገባችሁ አይደለም? ምንም ነገር ሰው ሲናገር ከዛው አንተ ራስህ ነው ብላችሁ ትወጡ። እንከፍ ስንታይት ገልቷለ። ሲጀመር እርስ በርሳችሁ መጀመሪያ መከባበር፣ መዋደድ ለመዱ። ከዛ በኋላ ወደ ሌላ ሰው መሄድ ትችላላችሁ። ፈጣሪው ትግስቱን ስጠኝ፣ በመቤቴ እንደው ምን አይነት ጉዶች ናችሁ? ልቦና ይስጣችሁ። ሌላ ምን ናለው? እኔማ ልረግማችሁ ሁላ ነበረ፣ ግን ይቅርባችሁ። ደግሞ ስደት ላይ ናላችሁ። እናንተ ባትፈልጉም ቤተሰብ ይፈልጋችሁ ከሆነ። ለማንኛውም ቤተሰቡ ላችሁ፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከፍ እንዲሉልን አድርጉ። በተቻላችሁ መጠን ደግሞ እንደነዚህ አይነት ገልቱ ገልቱ ሰዎችን ብሎክ እያደረጋችሁ ብቻ መውጣት፣ እንዲሁም ደግሞ ተሳስታችሁም ላይክ እንዳታደርጉ ሼርም እንዳታደርጉ እንደነገርኳችሁ ማለት ነው። ከዛ ውጭ ግን በአናታቸው ይተከላሉ፣ እኛም እነሱን ይዘን ከፍ እንላለን። ከፈጣሪ ውጭ ማንንም አትተማመኑ። ማንም የሆነ ዛሬ ወደዳችሁ፣ ነገ ይጠላችኋል። እመቤቴን ነው ምላችሁ። ዛሬ የጠላችሁ፣ ነገ ይወዳችኋል። ሰው ወደዳችሁ፣ ጠላችሁ ምንም ሊፈጠር አይችልም ግን ፈጣሪ በሰው ተመስሎ ይመጣል እንደሚባለው ደግሞ በጣም ብዙ መልካም ሰዎችን የሰው መውደድን ደግሞ ፈጣሪ ይሰጣልና በጣም ብዙ የሚወዷቸው ሰዎች ያሉ ሶስት አራት ፍሬዎች ስለጠሏቸው ምንም የሚጠበስ ነገር የለም። ምንምም አይፈጠርም። በተረፈ አይላቪ ሶማች በጣም ወዳችኋለሁ ውዶቼ። እንግዲህ በተቻለኝ እስኪ እናወራለን። ለማንኛውም ወዳቸዋለሁ። መልካም ቀን ይውላችሁ ባይ